ኦሪት ዘኍልቍ ምዕራፍ አስራ ሁለት ተራ ቁጥር አንድ ሙሴ ኢትዮጵያዊቱም ስላገባ በኢትዮጵያዊቱ ምክንያት እህቱ ማርያምና ወንድሙ አሮን በእርሱ ላይ አጉረመረሙበት። ተራ ቁጥር ሁለት እነርሱም እንዲህ አሉ፣ በእውነት እግዚአብሔር በሙሴ ብቻ አድሮ ተናገረን? በእኛስ ላይ አድሮ የተናገረ አይደለምን? አሉ። እግዚአብሔርም ይህን ነገራቸውን ሰማባቸው። ተራ ቁጥር ሶስት ሙሴም በምድር ላይ ካሉት ሰዎች ሁሉ እጅግ ትሑትና ደግ ሰው ነበረ። ተራ ቁጥር አራት እግዚአብሔርም ወዳውኑ ሙሴንና አሮንን ማርያምን ማርያምንም ጠርቶ እንዳላቸው ሦስታችሁም ወደ መገናኛው ድንኳን ውጡ ብሎ ተናገራቸው። ሦስታቸውም ሙሴም፣ አሮንም ማርያምም ወደ መገናኛው ድንኳን ወጡ። ተራ ቁጥር አምስት እግዚአብሔርም በደመና አምድ ወደ እነርሱ ወረደ። በድንኳኑም ደጃፍ ቆመ። አሮንንና ማርያምን እንዲህ ብሎ ጠራቸው። ሁለቱም ወጡ። ተራ ቁጥር ስድስት እርሱም እንዲህ አላቸው። ቃሌን ስሙ አላቸው በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጠለታለሁ ወይም ደግሞ በሕልም እናገረዋለሁ አላቸው። ተራቁጥር ሰባት ባሪያ የሙሴ ግን እንደዚህ አይደለም አላቸው። እርሱ በቤቴ ሁሉ የታመነ ነውና አላቸው። ተራቁጥር ስምንት እኔ ሙሴን አፍ ለአፍ በግልጥ እናገረዋለሁ በምሳሌም አይደለም፣ እርሱ የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት ልትደፍሩ ቻላችሁ? እንዴትስ አልፈራችሁም? አላቸው። ሥራ ቁጥር ዘጠኝ እግዚአብሔርም በአሮንና በማርያም ላይ ተቆጥቶ ይሄደ ተራ ቁጥር አስር ደመናውም ከድንኳኑ ተነሳ። እነሆ ማርያምም በዚያን ሰዓት ለምፃም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆ ለምፃም ሆና ተመለከታት። ተራ ቁጥር አስራ አንድ አሮንም ሙሴን ጌታዬ ሆይ እኔና እህታችን ማርያም ስንፍና አድርገናልና በድለንህም አልና ባክህ ኃጢአት አታድርግብን አለ። ተራ ቁጥር አስራ ሁለት ማርያም እህታችን ከእናቱ ማኅፀን በወጣ ጊዜ ግማሽ ስጋው ተበልቶ እንደ ሞተ እርሷ አትሆን አለ። እንደ ጭንጋፍ አትሆን አለ። ከእናቱ አይፀን የወጣ ጭንጋፍ በእናቱ አይፀን ተበልቶ ነጭ ሆኖ ይወለዳልና ከእናቱ ማይፀን ጭንጋፍ ሆኖ እንደተወለደ አትሆን አለ። ተራ ቁጥር አስራ ሶስት ሙሴም ወደ እግዚአብሔር በዚያን ጊዜ ጮኸየ ጮኸ አቤቱ እባክህ ይቅር በላ ታዲናት እያለ ወደ እግዚአብሔር ለመነ። ተራቁ ጥራ አስራ አንድ እግዚአብሔር ሙሴን እንዲህ አለው፣ አባቷ መራቁን እንኳ በፊቷ ኋላ ቢተፋባት ሰባት ቀን ልታፍር ይገባት ነበር አለ። አሁንም ሰባት ቀን ከሰፈር ከሰው ተይታ ከሰፈር ውጪ ተዘግታ ብቻዋን ትቀመጥ አለ። ከዚያም በኋላ ትመለስ አለው። ተራቁ ጥር አስራ አምስት ማርያምም ከሰው ተለይታ ከሰፈር ውጭ ሰባት ቀን ተዘግታ ተቀመጠች። ማርያምም እስከምትመለስ ድረስ ህዝበ እስራኤል ጎዳናቸውን አልቀጠሉም። ተራ ቁጥር አስራ ስድስት ከዚያም በኋላ ማርያም ስትመለስ ህዝበ እስራኤል ከሃጤሮ